ጊዜ በቃኝ ምንድነው? ኢየሱስ ጡት አለው ብሎ የሚናገር መጽሐፍ ነው እናንተ? ማን ነው ጡት አለው የሚለው? ራእይ ዮሐንስ ላይ ጡት አለው ይላል፣ ነው የሚያስቀምጠው። ራእይ ስንት ላይ ነው? አስራ አንድ ላይ መሰለኝ። ታዲያ ወንድ ልጅ እና ጡት ምን ያስደንቃል? ወንድ ልጅ አለ ጡትና ደረት፣ ጡት ነው የተባልከው፣ ጡት አለው ኢየሱስ እና ወንድ ልጅ። ጡትና ደረት ይለያያል ነው። ለምን የምን ደረት ነው? ደረትና ጡት፣ ጡት አለኝ ጡት። ማለት ምን ማለት ነው? ማለት ያ ወተት የሚያመነጭ ነገር አለው። ታዲያ ደረስ ነው ያለ እንጂ፣ ወሂድ ቅድም መላእክቶች ከሰው ልጅ ጋር ምን እንደምታወራ ምናምን እያልክ ነበረና እስኪ መረጃውን ብታሳይልኝ ደስ ይለኛል። አትን እንትን አትበሉት፣ ቅዱስን አትንኩብኝ እኔ ይስማማኛለን ማለት ነው ሚዩት አድርጋ ተቀመጥሽ አንዴ ለጨርሰው እና ዱከም እናወራለን እሺ ቅዱስዬ ነግራለች ችግር የለው ሉቃስ ምዕራፍ አንድ ቁጥር 27 ላይ ይህን ሲናገር ከህዝቡ አንዲት ሴት ድምፃን ከፍ አድርጋ የተሸከመች ማዕፀንና የጠባቻቸው ጡቶች ብፅዋን ናቸው አለችው አይደል ኢየሱስን ማለት ነው የሰማይ ነው ዱከም ማስታወስ ነው የሴት ጡት በግሪክ ምን ይባላል? ማስቶስ ብሎ ነው የሚጠቀምበት። ሉቃስ 2328 ላይ መካኖች ያልወለዱ ማኅፀኖች ያላጠቡ ጡቶችም ምጽዋ ናቸው የሚሉበት ጊዜ ይመጣል አለ። ጡት ለሚለው ቃል የመጣው የወንድ ግን ደረት በግሪክ ስቴቶስ ነው የሚባለው፣ ጡት አይባልም። በእንግሊዝኛ ቸስት የሚባለው ሜል ቢስት ብረስት ማለት ነው። ሜል ብረስት ወይም ደግሞ ቸስት ይባላል። ስቴቶስ የሚባለው ነገር የምትጠቀመው ለወንድ ብቻ የምንጠቀምበት ቃል፣ ለምሳሌ ሉቃስ 1813 ላይ ው ቀራጩ መጥቶ? ወደ ሰማይ ሳያነሳ አልወደደም። ነገር ግን አምላክ ወይ እኔ ያጠትኛ ማረኝ እያለ ደረቱን ይደቃ ነበር ይላል። ዮሐንስ 13፥25 ላይም በኢየሱስ ደረት ላይ ተጠጋ ይላል። ለዚህ የሚጠቀምበት ቃል የግሪከኛ ሴቶስ ነው። ለሴት ከሆነ ግን ማስቶስ ነው መጠቀም ያለበት። ራእይ ዮሐንስ 1፥13 ላይ ኢየሱስ ጡት እንዳለው ይናገራል። ደረቱ ለሚለው ማስቶስ ብሎ ነው የሚያስቀምጠው። ግሪከኛው ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። የሴት ልጅ ጡት ማለት ነው። ኢየሱስ የሴት ልጅ ጡት አለው ብለህ ታምናለህ? ስለዚህ እንደ እናት ተቆጥሮ ከሆነስ ጡት ይላል። እንዴት ነው እንደ እናት የሚቆጠረው? የፈለገ ነገር ጡት እንደ እናትማ የሚቆጠረው ፈጣሪ ነው። ለመጀመሪ እኔ እናት የበለጥኩኝ ነው። እኛ እንጀት አይችልም ምናምን ይላል። እሱ ጡት አለው ፈጣሪ። እኔ እንጃ ያ የለው ቃሉ ነው። ጡት ያው ከሌለው ከሌለው ታዲያ ራይ አንድ አስራ ሶስት ላይ ኢየሱስ እንዴት ነው ጡት የሚኖረው? ማስቶስ እንዴት ነው የሚኖረው? ስለዚሁ መጽሐፉ ስህተት አለበት ነው ወይስ ምንድን? እንዴት ተረዳህ አንተ? ጡት ብሎ ማስቀመጡ ልክ አይደለም። ስለዚህ ስለዚህ ምን እንዴት እናድርገው? ማለት በምንድን ነው ልፈታ ምችል እንጃ። ምንትና እንደዛ በነገራችን ላይ ጡት ያላቸው ወንዶች እንዳሉ ታውቃለህ?

አሁን አንተ እንደዚህ አጨናብሰ ግራ ልታጋባኝ ነው። ለምን ነገረኝ? ፍቺው ለምን ነገር ነገር ሁሉ ነው? ማስቶስ ሲሚለው ወይ ጥያቄ ጥያቄ ዱከም ጨረስን። ዱከምዬ እኔ አንተን የምጠላበት ልብ የለኝም። በጣም ነው የማመሰግነው። እውነት ሌላ እ ውጣ ግባ የምትለኝን ተወኝ፣ በእናትህ። እኔ በቃ ትምህርት ማ ልማርበትና እኔ አርፌ ልተኛበት። ውጣ ግባ ምንም ቤትኛው፣ ማጋጣሚ አንተንም የምጠላበት አንጀት የለ። ማንም ሰው በአናቱ መተከል ይችላል። ማንም ሰው ማለት ነው አይመለከተኝም። በጣም ነው የምወደው። አባቴ ይሙት ሽብሩ ሸሪ